መርዛማ ባሕሪ ያላቸውን ሰዎች እንዴት እንያዛቸው? አንድ ባለትዳሮች ነበሩ። ሚስትየ ሁልጊዜ ባሏን ትጠረጥራለች፣ አታምነውም። ሌላ ይወደኛል ብላ ብዙ ጊዜ ትጠረጥራለች። እሱ በስራ ምክንያት ብዙ ሰዎችን የማግኘት እድል ስላለው በዛ ምክንያት ስለ እሱ መልካም ነገር የምታወራ ሴት ካገኘች በቃ በእሱና በእሷ መካከል የሆነ ነገር ኖሮ ነው ብላ ቤቱ ሲገባ ልክ ከስራው ማታ ቤቱ ሲገባ ትጨቀጭቋለች። በዚህ ምክንያት ባልየው ብዙ ጊዜ ቁጭ አድርጎ ሊያስረዳት ሞክሯታል። በውስጧ የገባው የጥርጣሬ ማንነት ሊያወጣት ፎክ ሞክሯል። ነገር ግን ይሄ በውስጧ የገባው መርዛማ ባሕሪ ወይ የጥርጣሬ ባሕሪ ሊወጣ አልቻለም። በዚህ ምክንያት በየጊዜው ጭቅጭቅ ይነሳል። ትዳሩ ውስጥ ሰላም አቷልና፣ እነዚህ ሰዎች ጋር ታታ እንዴት ነው መኖር የሚቻለው? ይህ ባህሪ ችግር ያለባቸው ሰዎች አንደኛ መለያቸው ጥርጣሬ ነው። ይጠራጠራሉ፣ ሰዎችን ይጠራጠራሉ። ታዲያ ይህም ችግር ማሸነፍ የሚቻለው እንዴት ነው? እነዚህ ሰዎች ባይዘወይ በእኛ አካባቢ አሉ፣ በጓደኝነት መሀል አሉ፣ በቤተሰብ መሀል አሉ፣ በስራ ቦታ አሉ፣ በትምህርት ቤት አሉ፣ በየሰፈሩ በየመንደሩ አሉ። እነዚህ በየመሰፈሩ በየመንደሩ ስላሉ በየጊዜው ከኛ ጋር የመገናኘት እድላቸው ከፍ ያለ ስለሆነ እነዚህ ሰዎች ጋር ታዲያ እንዴት ነው መኖር የሚቻለው? ይህ ባህሪ ቀውስ ያለባቸውን ሰዎች የሚያስተናግዱበት በሁለት አይነት መንገድ ሊሆን ይችላል። ይኸው አንደኛው መንገድ የባህሪ ቀውስ ያለባቸውን ሰዎች የሚሰነዝሩትን ወቀሳና ነቀፋ ሁልጊዜ በመቀበል ይህም፣ ሆነው ያስደስቱ አይችሉም። ምንም ቢያደርጉ የባህሪ ቀውስ ያለበትን ሰው የማያስደስቱ መሆናቸውን ሲረዱ ለግንኙነታቸው ገደብ ሊያበጁ ያስፈልጋል። ሁለተኛ፣ ፊት ለፊት መጋፈጥ ነው። እነዚህ መርዛማ ባህሪ ያለባቸውን ሰዎችን ፊት ለፊት መጋፈጥ። ከአስቸጋሪ ሰዎች ጋር ፊት ለፊት መጋፈጥ የሚያስፈልግበት ጊዜ አለ። ጴጥሮስ ወደ አንጾኪያ በመጣ ጊዜ በግልጽ ተሳስቶ ስለነበረ ጳውሎስ ፊት ለፊት ገስጾት ነበረ። ገላትያ 2፥11 ላይ ጴጥሮስ ጉሊ ሆኖ ከሚታዩ የቤተ ክርስቲያን መሪዎች መካከል አንዱ ሲሆን ተለዋዋጭ ባህሪ በማሳየቱ ጳውሎስ ቅር አሰኝቶት ነበር አማት ከሚባሉ ከቤተ ክርስቲያን መሪዎች መካከል አንዱ በመሆኑ ግን ተለዋዋጭ ባሕሪ ይሄ ትልቅ ሹመት ይዞ ትልቅ ቦታ ይዞ ተለዋዋጭ ባሕሪ በማሳየቱ ጳውሎስ በጴጥሮስ ቅር ተሰኝቶ ነበረ። ጳውሎስ ጴጥሮስን ፊት ለፊት እንደ ተቃውሞ ራሱ ሲናገር፣ ጴጥሮስ ወደ አንጾኪያ በመጣ ጊዜ ፊት ለፊት ተቃወምሁት ይላል። ጳውሎስ ጴጥሮስን ፊት ለፊት የተቃወመበት ምክንያት በግብዝነት ባህሪ ስላየበት ነው። ስለዚህ ጴጥሮስ ውስጥ የግብዝነት ባህሪ ስላየበት ጳውሎስ ፊት ፊት ለፊት ጴጥሮስን ተቃውሞታል። ይሄ ምንድ ነው? ወደ አንጾኪያ በመጣ ጊዜ ጴጥሮስ እኔ አይሁዳዊ ነኝ ከአዛብ ጋር አልበላም አዛብ ያልተቀደሱ ናቸው። እኔ ከልጅነት ጀምሮ የረከሰ ነገር በልቻ አላቅም። ጻድቅ ነኝ፣ ቅዱስ ነኝ፣ ፍጹም ነኝ በሚለው ሀሳብ የአይሁድነት ማንነት ይሄ ዘረኝነት፣ የጎሰኝነት ማንነት ይዞ ወደ አዛብ ሲመጣ ከአዛብ ጋር አብሮ ለመብላት ብዙ ደስተኛ ስላልነበረ ጳውሎስ ደግሞ በዚህ ምክንያት ሁሉም በጸጋ በክርስቶስ ኢየሱስ አንድ እንደሆነ እያስተማረ ስለነበረ መዳን በጸጋ እንደሆነ ማንም በስራው እንደማይጸድቅ እያስተማረ ስለነበረ ጴጥሮስ ይህን ማንነቱ በማሳየቱ የግብዝነትን በማሳየቱ ጳውሎስ ፊት ለፊት ጴጥሮስን እንደገሰጸው በመልእክቱ ግልጽ አድርጎ ይናገራል። የጴጥሮስን ግብዝነት ተከትሎ በርናባስ እንኳን ሳይቀር በግብዝነታቸው ተስቦ ነበር ይላል ጋላትያ 2:13 ላይ። ስለዚህ ሌሎችን ሰዎችን እስከ መሳብ ድረስ ጴጥሮስ ስለሄደ ጳውሎስ አስቆመው። እዚጋ ጴጥሮስን ምን ምን አድርጎ ገስጾ። ስለዚህ እነዚህ መርዛማ ባህሪ ወይ ተለዋዋጭ ባህሪ ያለባቸውን ሰዎች አንዳንድ መገሰጽ፣ ፊት ለፊት መቃወም ያለብን ጊዜ አለ። ስለዚህ ያን ጊዜ ፊት ለፊት መቃወም አለብን። ጳውሎስ የቤተ ክርስቲያን የቤተ ክርስቲያን አንድነት አጥብቆ የሚፈልግ ሰው ስለነበረ ጴጥሮስን ፊት ለፊት ተቃወመ። ለምን አይሁድም፣ አይዛብም፣ ሴትም ወንድም የለም፣ ባሪያም ጫዋሚ ሁሉ በኢየሱስ ክርስቶስ አንድ ነው እያለ እየሰበከ ስለነበረ፣ ጴጥሮስ ደግሞ እዚህ ጋር የመለያየት ነገር ግብዝነት ሲገባው ፊት ለፊት ገሰጸው። ለምን ይሄ ለቤተ ክርስቲያን ህብረት አንድነት አይጠቅመው፣ ሊያፈርሰው እንጂ ሊገነባ አይችልም። ስለዚህ ጳውሎስ ጴጥሮስን እዛ ቦታ ላይ ፊት ለፊት ሲቃወመው እናያለን። ስለዚህ አንዳንዴ እነዚህ መርዛማ ባህሪ ያለባቸውን ሰዎች ህብረትን ሊያፈርሱ ስለሚችሉ አንዳንዴ ፊት ለፊት መቃወም አለብን። ለመስማማት ሲል ብቻ እነዚህን ሰዎች ልክ ያልሆነ ነገር ሲያይ ዝም ብሎ የማለፍ ነገር አልነበረውም ለጳውሎስ። መቻመች በቤተ ክርስቲያን ውስጥ የሚያደርሰው ከፍተኛ ጉዳት ስለሚያውቅ የጴጥሮስን ግብዝነት ችላ ብሎ ማለፍ አልፈለገም፣ አለ ጳውሎስ። እነዚህም ማመቻመች ይሄን ጴጥሮስን መንገድ የጴጥሮስን ግብዝነት ዝም ብል በቤተ ክርስቲያን ላይ ከፍተኛ የሆነ ጉዳት ስለሚያደርሰው ጳውሎስ ጴጥሮስን ፊት ለፊት ሲቃወም እናያለን። ፊት ለፊት መጋፈጥ አስፈላጊ የሚሆኑበት ጊዜ ሊኖራቸው ይገባል። እንደ ጳውሎስ ፊት ለፊት ሰዎችን የምትቃወሙበት ጊዜ ሊኖር ይገባል። እነዚህ መርዛማ ባሕሪ ያለባቸውን ሰዎች ፊት ለፊት የመቃወም ያለባቸው ጊዜ አለ። ስለዚህ ሊኖር ይገባል ደግሞ ለናንተ አለ። በለዚያ፣ እነሱም ሙሉ በሙሉ የሚሉትን ነገር የምትቀበሉ ከሆነ ብዙ ነገር ሊበላሽ ይችላል። በህይወታችሁም ሆነ በአካባቢ በህብረታችሁ ከፍተኛ የሆነ ጉዳት ሊደርስባችሁ ስለሚችል ፊት ለፊት መጋፈጥ አለባችሁ። መጋፈጥ ባለበት ጊዜ ሁሌም ሳይሆን አንዳንድ መቀበል ያለባቸው ነገር አለ። አንዳንድ ደግሞ ፊት ለፊት መጋፈጥ ያለባቸው ነገር አለ። ልባችሁን ሰፋ አድርጋችሁ አንዳንድ የምታልፉበት ጊዜ አለ። አንዳንድ ደግሞ ፊት ለፊት ይሄ ነገር ከሄደ ከፍተኛ ጉዳት ሊያመጣ ስለሚችል ፊት ለፊት መቃወም ያለባችሁ ጊዜ ስላለ አንዳንድ ጊዜ ፊት ለፊት መቃወም ያለባችሁ ጊዜ አውቃችሁ ያን ጊዜ ፊት ለፊት ተቃወሙ። በህዝብ ፊት ሊሆን ይችላል፣ በቤት ውስጥ ሊሆን ይችላል፣ ለብቻቸው ፊት ለፊት መቃወም ያለባችሁ ፊት ለፊት ተቃወሙ። ስለተሰሰሩ አልፎ ሲሄዱ የሆነ ግብዝነት ማንነት፣ ያ መርዛማነት ባህሪያቸው ሲገለጥ ዝም ብለ እሺ፣ አመን፣ እሰይ ብለ ማለፍ ሳይሆን አንዳንድ ፊት ለፊት መቃወም ያለበት ጊዜ ፊት ለፊት ተቃወመ። ማይሰሙ ከሆነ እስከ መላ ድረስ። ስለዚህ ይህንን እላችኋለሁ። ጌታ ኢየሱስ ይባርካችሁ። አካውንት ፎሎዎች ላይ ላይክ አድርጉ። ጌታ ይባርካችሁ።